ነው ሰላም፣ ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኔ ግን በጣም እየጨፈኩ ነው። እና ለማንኛው ውድ ቤተሰቦቻችን እዚህ ጋር የምታይን ኢንትሮ ልንሰራ ነው። ማርቲና ሰኒን ልናስለቅስ ነው እንግዲህ ይህንን ፕራንክ የምንሰራው ለሊት ላይ ነው። ለማንኛውም ውድ ቤተሰቦቻችን ይህንን ቪዲዮ ስጀምሩ ላይክ ማድረጋችን አትርሱ። ላይክ ከዱጉ እንቅልፋችን ተነስተን ለምሰራው እንግዲህ እንቅልፉ ካላሸነፈ፣ አዎ በትክክል እና ደግሞ ውድ ቤተሰቦቻችን አሁን እንግዲህ ብዙ ቤተሰቦቻችን ባላችሁን መሰረት ሰአታችሁ ቀይሩ። ቪዩ የሌለው ሰአት ስላልቀየራችሁ ነው። እናንተ የምትለቁት ሶስት ሰአት ሰው ደግሞ የሚያየው አስራ አንድ ሰአት እና አስራ ሁለት ሰአት ባለው ሰአት ወደ አስራ አንድ ሰዓት ተኩል መጥተናል ማለት ነው። ስለዚህ አቀባበላችሁ ሞቅ ሞቅ አድርጋችሁ አለን አለን አለን በሉን እስኪነሱ እውነት ሲሆን እንደ ብለን ነው ሼር አድርጉትኝ ወደ ኢሞ ቴሌግራም፣ ወደ ግሩፖች ና በተለይ ግሩፖች ያላችሁ አበረታቱን፣ አይከፈልበትም ዛሬ ቀን እንግዲህ ምንድን ነው ምን መሰላችሁ? ፍራንኩ ባልይ ትንሽ ላአሁራኔ ትንሽ ባልቆሽ ችግር የለም ፍራንኩ ስ ስላለ እንዳታስብ። እና ውድ ቤተሰቦቻችን፣ አይ ሀሳቡ በደንብ ልነግራቸው ስለፈለግኩ ነው፣ ስለ አስራ አንድ ሰዓት ተኩሏ ማለት ነው። አስራ አንድ ሰዓት ተኩል ያደረግነው እንግዲህ ቻናላችን እያያችሁት ከሆነ በተለይ ደግሞ ከመጀመሪያ ጀምራችሁ እስካሁን ድረስ የምትከታተሉን ቤተሰቦቻችን ሁሌ ሰው ሰዓት ማታ ነበር የምንፖስተውና ግን እንግዲህ እንደ ሰው ሊያድግ አልቻለም ቪው የለውምና። ስለዚህ ብዙዎቻችሁ ደግሞ በውስጥ በስመርም በኮሜንት ስር በእናታችሁ ቪው እንዲኖረው እንደዚህ አድርጉ ባላችሁን መሰረት ስለቀየርን፣ ስለዚህ እኔ አሁን ትልቅ ነገር ጠብቃለሁ ከእናንተ ማለት ነው። የሆነ ታምር ነገር በቃ ምን እንዳማረኝ ታውቃላችሁ? የሆነ አምሳ ሺ ውይ ነገር

አይ እንደበለጠ አይደለ? ደግሞ እርግዝ ነሽ እንዳትልኝሽ። አይደለም በጣም ነው ነው የሚያስጠላው ለእኔ ማለት ነው። እን ባህላችን ብትር መማታት ባህል ወይኔ፣ ጭራሽ ደግሞ ማለት ነው። እንደዚህ ብለማ እዚህ ጋር ልታወራ ይገባ ብዬሽ ብር ነው ምንድን ነው መማታት ባህል ነው እንዴ? ታዲያ ተው እንጂ። ሙላር ባል አባወራ ታዲያ ሚስቱ ሌላ ኬዝ ነው የመጣብኝ። አቀበጥከት ምናምን የመጣብኝ እንግዲህ ታይ ታይ እና ውድኛ ቻናል ቤተሰቦች አናዝጋቸው አንዛዛግና ቪዲዮን ላይክ ያላደረጋችሁ ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ ደግሞ ቪዲዮን ሰብስክራይብ ያድርጉ። ወ እየከረባቸው የጭት ማከባ የደሆን ምልክቱ በመጫና ስክ ሚደረስ አርጋቸው ት እና ውድ ቤተሰቦቻችን የፍራንካ አይዲያ ምን እንደሆነ ልንገራችሁ። በጣም አጓጓናችሁ አይደል? እስካሁን ድረስ ግን እያያችሁን እንደሆነ ተስፋ እናደርጋለን እንዳልወጣችሁ ማለት ነው። እና ሌሊት ነው የምንሰራው። ፕራንኩ እንግዲህ ምን መሰላችሁ፣ ሌሊት ላይ እኔና ሙላር ልንጣላ ነው። ተጣልተን ባይ በጣም ከብዶናል። ምን ታውቂያለሽ? እና ሌሊት ላይ ሰኒና ማርስዬ በተኙት ነው እንግዲህ እኔና ሙላር ደግሞ ምኝታ ቤታችን ገባ ይናጠለስትና እነሱ ሳሎን ላይ ነው የሚተኙት፣ ፍራሽ ላይ እንግዲህ። ካሜራችን ሴት አድርገን ምናምን ማንም ሊያስበው አይችልም፣ በሌሊቱ ካሜራ እንግዲህ። እና በዛ ሰዓት ነው ፕራንክ የምናደርጋቸው። እኔና ሙላር ተጣልተን እንወጣለን፣ ተጣልተን እንግዲህ አንተ ግን ያማ እንዳትመታኝ በሰበብ አስባቡ ካሜራ ፕራንክ። እግዚር ስተ ልበላ አይባልም። ለካ መምታት ግን ትፈልጋለህ ነው? መማታት፣ መማታት ኖ፣ አልቀልም። ማርያምን ይሄ ልጅ ማለት ነው ቴካንዶ ነውና ቴካንድ ስተከ ምንድን ነው ይባላል? እሺ ንገረኝ። አውቀ ተዋረ እቺ ቴካንዶ ብላክ ቤልት አለው ከዚህ በፊት የነገርኳችሁ እንኳን ታውቃላችሁ። ይሄ ጥላ ምንድነው? እና መማታት ባገኘው አጋጣሚ ይፈል ይወዳል። አደራ እንዳትመታኝ፣ የምሬ ነው። የሆነ ጌት ቪዲዮ እንዴት ያምራል። ታዲያ እንዴት ነው መምታት ሊሆን ይችላል፣ ፍራሹም ሊሆን ይችላል። አሳማኝ መሆኔ እኮ ላይ ምንሽ ነው? ከዚህ በላይ እኮ አልመጣሽም። ከዚህ በላይ እኮ አልመጣሽም። ምንሽ ነው? እና ወደሚልታቻችን እንዳያችሁት ልክ እንደ ዶሮ ንጋት አስራ ሁለት ሰዓት ሲል ነው የሚለ ልክ እንደዛ ትላለች። ዞሮ ዞሮ ግን ተኝተን እንደማንረሳ ማንረሳ ተስፋ አረጋለሁ። እስከሚነጋም ቢሆን መስራት አይቀርም እነሱ ቶሎ ስለማይነሱ ቶሎ ቶሎ ይነሱ። ዝሮ ዝሮ በጣም ካልተነሳ እኮ ነው ማለት። ምን እኔ በምን እንደተጣላን፣ አንጣላ አንጣላ ማን እሺ፣ ሌሊት በልጆቹ በቃ ሀሳብ እንደዚህ ነው። ተጣልተን እንወጣለን። በልጆች ምክንያት ማለት በእምነቴና በሄመን ምክንያት። ለምን ደግሞ አታግዘኝ ነው። ሁለት ልጅ እንግዲህ አስቡት፣ ከባድ ነው። መንታ ማለት ናቸው ና ሁለቱም ልጆቼ። እኔ ደግሞ አላግዝም፣ ለሊት ምናምን ለራሴ አምሽቼ ነው የምተኛው። ልጆች አላግዝም፣ አንቺን የሚመለከቱት ልጆችን። ወደዛ ምናምን እናድርግ ምናምን ማለት ነው እኮ ከዛ የሰኒና የማርቲ ሪያክሽን ምን ሊሆን ይችላል? እየተጣላን ከጓዳ ወደ ሳሎን የምንወጣ ይዘ ይት ቀበቶ ይዞ ማለት ነው አንተ ካተብረዋሉ ልት ከለጥታ ለማንኛውም ለማን ሊያግዙ ይችላሉ። እኔን ሊቆጡኝ ይችላሉ። ሙላረን ነው እና አግዛት ሊሉት ይችላሉ። ምን ሊያረጉ ይችላሉ? ምን ሊያረጉ ይችላሉ? አላውቅም። አብረን ምናየው ይሆናል። ሁለቱም ግን የእሱ ሂቶች ናቸው።

እዛ አካባቢ ነው የምንሰው። አላደረ አይ፣ እንግዲህ በደንብ እንጃ። እስኪ ዝሮ ዝሮ የዛኔ በነቀንበት ሰዓት ምነው ይሆናል። ውድ ቤተሰቦቻችን ይመቻችሁ። እሺ፣ ባይ ባይ።